ሀኒቾ ተመከራና ተስቃይ በኋላ አባቷ እንግዲህ ስለነቁላት እጅግ በጣም ደስ ይላል። ከአባቷ መንቃት በላይ ደግሞ የእሷን የሆነ ታሪክ የተሰረቀው ተሰርቆ እርግብና ባዮሽ ድራማ ለሚጫወቱባቸው ጆሮ ተምቹን ይዞ ደብድቦት ነበርና ተምቹ ደግሞ የሃና የሆነን መረጃ ፎቶና መስቀሉን ይዞ ጉዞውን ወደ ወይዘሮ ሜላት ቤት አድርጎ ቁጭ ብሎ የሃናን ትክክለኛና እውነተኛ መረጃ እሱ ደግሞ እና አባቷ ሆስፒታል ገብተው ብዙ ብር እንደሚያስፈልግ ብቻ ስላወቀ ፎቶግራፉና መስቀሉ እንዲሁም ደግሞ የሃና የሆነ ነገር ሁሉ ይጠቅማታል ብዬ ስላላሰብኩኝ በሰዓቱ መድረስ ያለብኝ ለአባቷ ነውና ብዙ ብር እንደሚያስገኝ ሳቅ ፎቶግራፉንና መስቀሉን ሰርቄ የሰጠኋቸው ለወይዘሮ ባዩሽ እኔ ነኝ ብሎ እውነታውን ተናገረ። ከዛ የሀኒቾም አያት እጅግ በጣም ደስ በሚል ሁኔታ እየተፍለቀለቁ መጥተው ነበርና እንዲሁም ደግሞ ባዩሽ እንደ ተለምዶዋ ከወይዘሮ ሜላት ጋር ልትቀልድና ልታቾፍ መታ ነበርና ተዋረደች። ያሳዝናል ወይዘሮ ሜላት። እንግዲህ የወይዘሮ ሜላት ባል መስፍኔ ወይንም የሀኒቾ አባት የሀናን አባት ሙሉ ወጩን ሸፍኖ እንዲታከሙ ተደርጎ በስተ መጨረሻም ነቅተው ሀንቾንና ሴርን እቅፍ አድርገዋቸዋል ማለት ነው። ሀና በፈጣሪዋ እንደምታምንና እውነታ መቼም ቢሆን ተደብቃ እንደማትቀር ለወይዘሮ ሜላት ፊት ለፊት ተጋፍጣ ነበረ። አሁንም ደግሞ ወይዘሮ ሜላት በሚገርም ሁኔታና በሚደንቅ ሁኔታ ለምንድን ነው የሀናን አባት ወጪ የሸፈነው ብላ ከባሏ ጋር ወይንም ከልጆቹ አባት ጋር ትልቅ ጦርነት ከፈተች። ተምቹ እንግዲህ ቀጥታ ወደ ቤት መጥቶ ወይዘሮ ሚላት አመንሽም አላመኝሽም የራስሽ ጉዳይ፣ ብሩንም ደግሞ ከባዩሽ የተቀበልኩት እኔ እንደ አይነት ነገር መሆኑን ፈጽሞ አላቅም ነበር። ያም ሆነ ይሄ ብሩንም ተቀብዬ እኔ አልቃምኩበትም፣ አላጨስኩበትም ቀጥታውን ወደ ሀንች አባት ነው ለህክምና የሆነው። ስለዚህ የእሷን ትክክለኛ ገንዘብ ስለሆነ ስለ ገንዘብ ማወራረድ ሽን ትተሽ እውነታውን አሁን አመንሽም አላመንሽም፣ ያዶክተር ያ ዶክተር ደግሞ የወይዘሮ ባዮሽ እጅ ስላለበት ነው ዲኤንኤ ውጤቱን አገላብጦና አቀያይሮ እየሰጣችሁ ብሎ እውነታውን ፍርጥ አደረገው ተምቹ። ወይዘሮ ሜላት ደግሞ አይኗ ፍጥጥ ብሎ ስልኳን በመረጃ ከሱ ስልክ መቅዳት ጀመረች። ወይዘሮ ባዮች ደግሞ እየሆነ ያለውን ነገር ስታይ ደንግጣ ራሷን መቆጣጠር ነው ያቃታት። የምሬን ነው ምላችሁ እንግዲች ሀኒዬ ሀኒቾ ደግሞ ዛሬ በሁለት ደስታ ተሞልታለች። አንዱና ትልቁ ነገር አባቷ ከነበረበት ሁኔታ ላይ ነቅቶ እንግዲህ በደስታ ተሞልተዋል። እንዲሁም ደግሞ የሀኒቾ የዲኤንኤ ውጤት መገላበጡንና ትክክለኛ የህይወት ታሪኳን ማስረጃ መስቀልና ፎቶግራፍ ተምቹ እሱ ሰርቆ ለባዩሽ እንደሰጠ ሲጋለጥ ፍጥጥ ብላ በደስታ ነው የተሞላችው ማለት ነው። ሰላምዬና ምላሴ ደግሞ እጅግ በጣም በሚገርም ሁኔታ ተቀያይረዋል። የተቀያየሩበት ሁኔታ እህታቸውን ሀና በዚህ ልክ እናታቸው ብር ሞልቶ ተርፏት ላት ጨርስ ጀምራ የሀኒቾ አባት አልጋ ቁራኛ ሆነው እሷ ደግሞ ደምን ባ ማልቀሷ በጣም ተሰምቷቸዋል። ሀኒቾና ምላሴ ውሏቸው ከሀንዬ ጋር ነው። ተመልሰው ሲመጡ ደግሞ ወይዘሮ ሜላት እናታቸው ሳሎን ላይ ቁጭ ብላ ነበርና እማዬ ሰላም ዋልሽ፣ እንዴት ነሽ? ሳይሏት ሰላምዬም ገልምጣት ወደ ምኝታ ቤቷ ሄደች። ምናሴም ደግሞ በትህትናም ቢሆን ተለምኖ መናገር የፈለገውን ነገር ተናግሮ እናቱን ተቆጥቶ፣ እማዬ ከዚህ በላይ አንቺ ጋር ቁሜ ካወራሁ ሌላ ነገር ይፈጠራል። ስለዚህ ወደ ክላስ ብገባ ይሻላል ብሎ ገለ ማምጧት ሄደ። ወይዘሮ ሜላት ደግሞ እንደለመደችው ባሏ ደክሞት ነበርና ሊተኛ ሲል አንተ አንተ ማን ሆነህ ነው ልጆች የፊት እኔን ክፉ አንተ ጥሩ ለማስባል የሀናን አባት የህክምና ወጪ የሸፈንከው ማን ስለሆንክ ነው? እኔ መሸፈን አቅቶኝ ነው እንዴ? ሀና እኔን እንደዚህ ስታደርገኝ ልበቀላት ስለፈለግኩ እንጂ ብሎ አለ። ተይ እንጂ ሜላት፣ እስከማቀሽ ድረስ በጣም እወድሻለሁ፣ አከብርሻለሁ። ግን እንዴት ሰው ቃል የገባውን ነገር ላትጨርሽ ጀምረሽ ልጅቷን እንደዚህ እንዴት ልታረጊ ትችያለሽ? ብሎ አለ። ሰላም፣ ሰላም ውድ የተከበሯችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጅ የሆነው የኖላዊ ድራማ እንደቀጠለ ይገኛል። ሀኒቾ ዛሬ ደግሞ እጅግ በጣም በደስታ ተሞልታለች። እጅግ በጣም የሚያጓጓና ደስ የሚል ነገር ነው ያየነው፣ ማለት ነው፣ ውድ የቻናል ቤተሰቦች። ተምቹ ደግሞ ተምንም በላይ እንደዚህ እግሯ ስር ተደፍታ ወይዘሮ ሜላትን አባቴን አትርፊልኝ እያለች አንዬ ስትለምናት የነበረችው በእግሯ ግፍት ስታረጋት፣ ሳሎኑ ማነው ሶፋው ላይ ሄዳ ድፍት ብላ ነበር። ዛሬ ላይ እንግዲህ አባቷ ቀና አድርጓታል። ሰላምዬና አባቷ ቁጭ ብለው ሲያወሩ አባዬ ዲኤንኤውን ውጤት ያው ሰምተሃል እንዳልሆነ አገኘሁ አደለ ብላ ስትለው፣ ከዛ እሱም ደግሞ እውነቱን ለመናገር እኔ ውስጤ እየተናገረኝ ያለው ሀና ናት ትክክለኛ ልጃችን፣ ግን የሆነ ነገር እንደተደረገ ይሰማኛል ብሎ ጠረጠረ። ዶክተሩ እንግዲህ ራሱ ወዳዴ የተሞላበትና ራሱን ለማትረፍ በስተመጨረሻ ደግሞ አቶ መስፍኔ የህክምና ወጪውን ሸፍኖ ሀንዬን አባት እንዳሳከመው ለወይዘሮ ሜላት ደውሎ ሲናገር ሜላት ደግሞ ዶክተር አንዴ የመጨረሻ ትብብር ልጠይቅህ የፈለገውን ገንዘብን ይሰጥሃለሁ የሀናን የህክምና ጉዳይ አባቷን እንድታቆም እፈልጋለሁ ብላ ለመነችው እሱም ደግሞ ምን አይነት ትዕዛዝ ነው እኔ ኮ እየተፈጠረ ያለውን ነገርኩሽ እንጂ አንቺ ልታዥኝ አትችም አለና ዶክተሩ ስልኩን ዘጋባት። ወይዘሮ ሜላት እንግዲህ ሀስቡት የሀኒቾ አባት በምንም አይነት ጉዳይ ቢሆን ሌላ ሰው ገንዘቡን እንኳን አግዟት አባቷ እንዲታከሙ አልፈለገችም ማለት ነው። ሀናም ደግሞ በጣም ጨንቋት ነበር። እተምቹና አሴር ላይ እያለቀሰች እኔ እኮ አባዬ ቢሞትብኝ ማንም የለኝም፣ ያለሱ ማናለኝ? ከማን ጋር ነው ህይወቴን የምኖረው? እንዴት ስለሆነው እያለች እየተንሰፈሰፈች ነበር። አሴር እና ተምቹም እንግዲህ ሀንዬን እየጠበቋት እነሱም ደግሞ ሰርቀው አባቷን እንደሚያሳክሙላት ቃል ገቡላት። ተምቹ በስተ መጨረሻ ስማ ጆሮ፣ አመንክም አላመንክም እሷ ፊት አትቅለስለስ። እየሰረቅን የሀኒቾን አባት ማሳከም አለብን። ከዛ ዶክተሩን ወደድክም ጠላህም፣ ይሄ ፋያውን ታሳክመዋለህ የማይሆን ከሆነ ግን ይሄን ሐኪም ቤት አቃጥዬ ዋጋችሁን እንሰጣችኋለሁ ብሎ ዝቶባቸው ነበር። ከዛ ወደ ሌብነቱ ሲያመራ ጆሮ ተከትሎ ትሄድና ተምቹ እውነታውን ለጆሮ ነገረው ማለት ነው። እንግዲህ ተምቹ ሀኒቾ አባት ቤት ገብቼ ፎቶግራፍና መስቀሉን የሆነ ጓደኛ ነበረኝና ገንዘብ ያስገኛል ብሎ ሲለኝ እኔ ገብቼ የሰረኩበት ቤት የናሀና ቤት መሆኑን ያወቅኩት በኋላ ነው። እንደገና ደግሞ ባለፈው ሀኒቾን ፎቶግራፉና መስቀሉ ሌላ ሰው ሰርቆት እንደዚያ ዲኤንኤ ምናምን እያልክ ከእሷ ጋር ስታወራ ነው የደነገጥኩት። እኔ ኮ መደበቅ እችል ነበር። የተፈጠረውን ነገር አላቅም ማለት እችል ነበር። ምኑን ናሃል ብሎ ሲለው ጆሮ ደግሞ እጅግ በጣም ስለተናደድና ስለተበሳጨ ተምቹን እስከሚፈልገው ድረስ ቅጥቅጥ አድርጎ ደበደበው። ተምቹ ደግሞ እውነት ብዙ አደጋ አድርሶበታል። እንግዲህ ያው በስተመጨረሻ መጨረሻ ወይዘሮ ሜላት ቤት ሄዶ ይሄንን ነገር በመናገሩ ሁላችንም ደስ ደስ ደስ ብሎናል ማለት ነው። ውድ የቻናል የቤተሰቦች ሃንዬ እንግዲህ ማልቀስ ይበቃል። እርግብ እማዬ እያለች እየተመጻደቀች እና እያስመሰለች ዛሬ ደግሞ የውርደቷ ቀን ደረሰ። አቶ መስፍን አሁን ላይ እንግዲህ ግዴታውንና መብቱን የሚያውቅ ሰው በጣም የተለየ ሰው ነው። ብሎ ለሜላት እንኳ ዶክተሩ ሲነግራት ባሏን እንዲያደናቅባት አልፈለገችም። ከዛ በመስተጨረሻ እንግዲህ መስፍን የገጠር ከርሞ ከመጣ በኋላ ሜላትን በተረጋጋ መንፈስ ለምንድን ነው ሜላት፣ ስብዕና የሚባል ሊኖረን ይችላል በሰው ህይወት ላይ እኮ ይህን ያክል መጫወት በጣም አስፈላጊ አይደለም። አንቺ ልጅቷን የፈለግሽውን ብታደርጊ ወጣት ናት፣ አባቷ ግን እሬሳ ይመስል አልጋ ላይ ተኝተው ይህን ነገር ማድረግ ተገቢ ነው ወይ ብሎ ሲጠይቃት በትግስት መመለስም አልፈለገችም። እንግዲህ መስፍኔን ከምኝታ ክፍል አስክራ አስክራ አስወጣቸውና ወደ ሳሎም ምላሴ ተኝቶ ነበር እሱ ጋር ሌተኛ ከእናት ጋር ትንሽ ስለተጨቃጨቁ እኔ ዝመተኛ ትፈልጋለሁ፣ እርግብና ሰላም ደግሞ እዛ ተኝተዋል፣ አትቀስቅሳቸው ብሎ አለው። ምናሴ ደግሞ አባ እየታገስ እናቴ እያደረገች ያለችው ነገር በጣም ከባድ ነው። ለሀና ያደረገችው ነገር በጣም ከእሷ የማይጠበቅ ነገር ነው፣ አላደል አንዳንዴ ደግሞ እኛ መረጋጋትን ማስተማር አለብን ብሎ ለአባቱ ነገረው። አባቱ ደግሞ ተነሳና ቅፍ አደረገና ይህን ያስታወይ ለካንተ አንተ ስለ እናትም እንዴ ታስተውላለህ እንዴ ብሎ አመዘጋገነው ማለት ነው። ከዛ በመጨረሻ እንግዲህ ሰላምዬም አባቷ ባደረገላት ነገር ለሀኒቾ ሙሉ ወጪን ሸፍኖ እንዲታከሙ ስለተደረገ በጣም ደስ ብሏቸዋል ማለት ነው። ሀንቼ ከፍቷትም ተደስታም ሰላምዬን አለማድነቅ አይቻልም። እውነት ለመናገር ሆስፒታል ጭምር እየተመላለሰች እንዲሁም ደግሞ ስታለቅስ አብራ እያለቀሰች እየተጨናነቀች ጊዜዋን ሁሉ መስዋዕትነት ያደረገችው ሰላምዬ ብቻና ብቻ ና ብቻ ናት። ምናሴም ደግሞ አንቺ ለእኛ እህታችንሽ አባትሽም ደግሞ ምንም ነገር ሳይሆኑ ይታከማሉ። ሀኒቾ እመኚኝ ደግሞ ጥቁር ቁር ብለሻል እራስሽ እንድጠብቅ ይፈልጋሉ ምናምን እያለ እቅፍ አደረጋት ማለት ነው ምናሴ። እንግዲህ ጆሮም በጣም ተገርሟል። የሀኒቾ እናት ወይዘሮ ሜላት ባደረገችው ነገር ለሰላም እየነገራት ነበር እና። ሰላምም ደግሞ አሁን አሁን ስ እንደው እናቴ መሆኗ እየሰቀጠጠኝ እንጂ እንቃርጌ ብገላት ደስታውን ሁሉ አልችለውም እያለች እንትናለች። አሁን ላይ ሰላም ከእናቷ ጋር ትክክል አይደለችም። ምክንያቱም የእሷ ምንነት ተነክቶ ሳይሆን ሀና ላይ ለምታደርግባት መከራና ስቃይ በጣም ስለደበራትና ስላልፈለገች ብቻ ነው ማለት ነው እንግዲህ ከምቹም ደግሞ በስተመጨረሻ የደረሰበት ነገር በጣም ይገርማል። ዶክተሩም ደግሞ ከወይዘሮ ሜላት ጋር ያወራውና የተነጋገረው ነገር ወደኋላ ላይ ቆጭቶት እውነታውንም ካወጣ መልካም ነው እና ወይዘሮ ሜላትን ደግሞ እንደፈለግሽ ልታደርግኝ አትችም። እኔ ብታሰርና አንድ ነገር ብሆን ዙራ የምታይኝ እኮ ትመስላለኝ። የሰው ልጅ ክፋቱ ይሄን ያክል ነው እንዴ እያለ ብቻውን ማውራት ፈለገ። ዋናው ነገር ዶክተሩ ላይ እየተዛተበት ስለሆነ ያችን ነገር ለማምለጥ ነው። አሁን እንግዲህ በዛም በዚህም የሀኒቾ አባት ዋናው ነገር ብሩ ተሟልቶ እንዲታከሙ ጥረት አድርገው መረባረባቸው በጣም ደስ ይላል። ዶክተሩ ደግሞ እውነቱን ነው ማን ነው የሀኒቾ አባት መስፍኔ ደግሞ እውነቱን ነው ለዶክተሩ እየተናገረው ማለት ነው። እስከሚገባው ድረስ ዶክተር እኔ የማውቀው ነገር ዶክተር ሲባል የሰውን ሕይወት በምንም አይነት ሁኔታ ላይ ሆኖ ለማትረፍ መሞከር ነው እንጂ እንደዚህ አይነት ነገሮችን ማድረግ እንደሌለባችሁ አውቃለሁ። እኔ የመጣሁት ከሰለጠኑት ሀገራቶች ነው፣ ግን እኛ ሀገር ላይ እየተደረገ ያለው ነገር በጣም ይከብዳል፣ ያሳዝናል ብሎ አለ ማለት ነው። ዶክተሩም ደግሞ እንዴት ማለት እኔ የምሰራውንና የማልሰራውን እየነገርከኝ ነው ብሎ አለ። እንግዲህ መስፍኔ ደግሞ ለዶክተሩ እስከሚገባው ድረስ ነግሮታል በስተ መጨረሻም ደግሞ ሰላምዬ አባቷን አግኝታ ሆስፒታል ላይ ድንገት መጥቶ ነበር ሰርፕራይዝ ያደረጋት ና የሀናን አባት ወጪ እኔ ሸፍኜ እናታችሁ ሰው ፊት መዋረድ የለባትም እንደዚህ አደረገች እየተባለ ሰው ብዙ ነገር እንዲላት አልፈልግም ስለዚህ የሀኒቾን አባት ላሳክምላት ነው የመጣሁት ብሎ ሲል ሰላምዬ በደስታ ተሞላች። ከዛ ሩጣ ሄዳ ሀንቾና ምናሴ ከሀንቾ አባት መኝታ እተኙበት ዘንድ ሄዳ በቃ ሰርፕራይዝ አደረገቻቸው። እርስ በርሳቸው ተቃቅፈው ተላቀሱ። በስተ መጨረሻ እንግዲህ አሴር ና ሀንቾ እኔነኝ ማድረዋን አንተነህምን የምታድረው እየተባባሉ ከውጭ ምግብ ገዝቶ አምጥቶ እየተጎራረሱ ካርቶን አምጥቶ እሱ ቁጭ ብሎ ተኝቶ እሷ ደግሞ እሱ ላይ ተኝታ በድንገት የሀኒቾ አባት ሲነቁ ሁለታቸው እዛ እጥፍጥፍ ብለው ሲያዩ በንባ ተዋጡ። ሀና ሀንዬ እያሉ ሁለት ጊዜ ተጣሩ። አሴር አሴር እያሉ ተጣሩ። በስተመጨረሻ ዶክተር መስሏቸው ድንግጥ ብለው ሲነሱ የሀኒቹ አባት በተአምር እና አነጋጋሪ በሆነ ሁኔታ ተነስተዋል ማለት ነው፣ እና እቅፍ አድርገው ልጆቻቸውን በእንባ መራጨት ጀመሩ። ሀኒቹ ሁል ጊዜ አባዬ ይሄ ቀን አልፎ ነገ የደስታን ቀን የምናይበት ይሆናል እያለች ሁሌ እምነቷ ጥንካሬዋ እኛን አስተምሯል ማለት ነው። ውድ የቻናሌ ቤተሰቦች አሁን ደግሞ መስፍኔ ስለመጣ እርግብንና ባዩሽን የእጃቸውን ይሰጣል። ታምቹ ደግሞ እውነተኛውን ማስረጃ ስለሰጠች እጅግ በጣም ደስ ብሎናል። በቀጣይ ፓርት እስከምንገናኝ ድረስ ወደ ቻናሌ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አበረታት። ሰላም አለይኩም ወረሕመቱላሂ ወበረካቱ